በነ ያማን ቤተሰብ ውስጥ በጣም ብዙ ያልጠበቁ ነገሮች እየተካሄዱ ናቸው ያሉት ሰርሀን ከሸብኒም እየወለደው ወንድ ልጅ አሁን ከተወለደ ወራቶች ተቆጥረዋል። ነስሊሀን ደግሞ እሱን ለማየት ሁሉ እየቀፈፋት ነው። አላዝና ቻላም ቢሆኑ ይህ ልጅ ውሰዱልን እያሉ ናቸው። በፍጹም ፍቃደኛ አይደለም እሱ እዚህ ቤት ውስጥ እንዲያርግ። ነገር ግን ለሕፃኑ ልጅ የተለየ እንክብካቤ እየሰጡ የሚገኙት እነ ያማን አሲ፣ እንዲሁም ጄሶር ብቻ ናቸው። በአንድ በኩል ሩያን ብትሆን የገዛ ወንድሟ ቢሆንም የእናቷ ልጅ ነገር ግን በጭራሽ ንጻን እየተቀ እየተቀበለችው አይደለም። አሁንም ቢሆን ያማን ግፊት እያደረገባን ነው። ሰራን ደግሞ እልም ብሎ ጠፍቷል። ሰራን የት እንዳለም አያውቁም። ነስሊሀን ከነገሮች እየሸሸች ነው። አላዝና ቻላ ላይ ከባድነ ቁጥጥር አድርጋባቸዋለች። አላዝ በኃይለኛው የመጠጥ ሱሰኛ ሆኗል። ሰራን የት ጠፋ ተብሎ በፖሊሶች ሲፈለግና ሲታሰስ የት እንደገባ ሳይታወቅ ሲቀር ነገር ግን እሱ ያለው እዛው ቤት ውስጥ ነበረ። ምድር ቤት እስከታች ብዙ ነገር የሚያስቀምጡበት መጋዘን ውስጥ እዛ ነበር እያለው እዛ ቆሞ እያሰበን ያለው በአንድ በኩል ብዙም ሳይርቅ በላይኛው ክፍል በኩል ደግሞ የራሱ ልጅ ነበር ያለው። እነ አሲ ያጫወቱት ነበረ። አይን አይኑን እየተመለከቱ አይ አይ፣ ምን ይሻላል ይህ ልጅ፣ ርሶ ማየት እኮ ይፈልጉም እኮ ለይተው ትኮ ነው ከዚህ ቤት ላያርቁት የፈለጉት እያለ ማን ይናገራል። ምን ልናደረግ ነው ታዲያ? ምንድነው ሀሳባችሁ እናንተ? ቆይ፣ እነሱ ካልሰዱት እኛ እንውሰዱ እንዴ? እኛ ወስድ እናሳድገው እንዴ? እያለ ይናገራል ጂሶ። አይሆንም አይሆንም። ሰርሀን ያው እየተዟዟረ ያለው ከተማ ውስጥ እና ምናልባት አንድ ቀን ወደኛ ሊመጣ ይችላል። በተለይ ደግሞ ይሄ ልጅ የእሱ እንደሆነ ካወቀ፣ ይሄ የራሱ የገዛ ልጅ እንደሆነ ካወቀ አርፎ አይቀመጥም። ብቻ ሰርሀን እስካልተያዘ ድረስ የዚህ ልጅ ደህንነት ቢሆን የእኛም ደህንነት፣ በስነ ስርዓት እየጠበቀ አይሆንም እያለ ሲያስረዳ፣ ሰርሀን ከታች ነበር ያለው። ይህን እየሰማ ነበረ። እንዴ ልጃለኝ፣ ልጃለኝ፣ ለካሽ ምንም ተሸከመ ነበረው የራሴን ልጅ ነበረ ሰራን እየሰማ ነው። ሰርሀን ምን እየሆን እንዳለ እየሰማ ነው። አምላኬ ሆይ ምንድነው ማድረግ? ይህ እኮ ልጄ ነው ልጄ ነው። ወስደዋለሁ አሁ ልጄን ወስደዋለሁ፣ እያለ ከራሱ ጋር ያወራል። አለፍ አለፍ እያለ የአይምሮ ችግሩ ይነሳበታል። ድንገት ኤጄ መጣች። ኤጄ ዝም ብላ እያየችው ነበረ። ኤጄ የኔ ልጅ እያየች ነው። ልጄ ኮ ተወለደ ልጄ ኮ ተወለደ። ኤጄ ምንም አታስቢ፣ ወንድምሽን ወስደዋለሁ እሺ። ከዚህ እዚህማ ተጨናንቆ እንዲያደግ አላረገም። ራሴን የማሳድገው እያለ ይናገራል። ሰርሀን የሚያወራው ባዶ ግድግዳ ነው። ኤጄ በሀሳቡ በምናብ አሁንም እየመጣችበት ነበረ። በሌላ በኩል ኤጄ ከተቀበረች አርባ ቀን ሞልቷታል። ከዛ በባህላቸው መሰረት ሀልቫ የሚባል ምግብ አለ እሱን ቤት ውስጥ ይበሉ ናቸው። ቀጥታ እታች ሄዶ ጄሱር ለሁሉም ሊሰጥ በሳህን ያስቀምጦ እየዞረ ነበር። በተለይ ደግሞ ለቻላ እኔ ይሰጣታለሁ ብሎ ሁለት ሳህን ይዞ ወደ እሷ ክፍል እየሄደ ነበረ በአንድ በኩል እና ወስማንም ቢሆኑ ለሌሎች ለማድረስ እየተንቀሳቀሱ ናቸው። ቻላ መኝታ ክፍሏ ውስጥ ድንዝዝ ብላ እንደተቀመጠች ነው። በወደ እሷ እየመጣ የነበረው ጄሱር ነበረ። በሩን ከፍቶ ገባ። ልዕልቷ መጣሁኝ እኮ ያው ታውቂያለሽ እህትሽ ከተቀበረች አርባ ቀን ሞላት። ለእሷ ብለሽ እንኳን ቢ እባክሽ እባክሽ ትንሽ እንኳን ቅመሺ ይላታል እሷ ደግሞ አልፈልግም እያለች ነበረ። ልዕልቷ ትንሽ ትንሽ እንኳን እያላ ነው እምቢ አለችው። ያው እንግዲህ ያማንንም ልትረዱት ይገባል። አንቺማ ጭራሽ ህፃኑ ራሱ ማየት እንኳን አልፈልግሽም ሲላት፣ ይህን ረስ ቀየር ስትለው ነበረ። እያማን እንደዚህ አይነት ሰው አይደለም ያማን በጭራሽ ሰውን የሚክድ ሰው አይደለም ይላታል ጄሱር። ዝም በል ዝም በል በቃ ትላለች። ከዚያው ነገር ሸተተው በጣም ከባድ ሽታ። ከዛ እሱ ምንድን የሚሸተው እያላት ዞር ዞር ማለት ጀመረ። መጥፎ ሽታ ያለበትን ቦታ በአፍንጫው እየተከተለ ነበር። መሳቢያ ይከፍታል። ጄሱር ዝም በላ ዝም በለኔ ንቃዎች አትንካ ስትለው፣ አረቋ አንድ ጊዜ የቤት የሞተ አይጣለ እንደ ቤት ውስጥ እያላት የሆነ ቆሻሻ መጣያ ነገር አለ። ተመለከተው፣ ከፍቶ ሲመለከተው ደነገጠ። ለካስ እስካሁን ድረስ የሚላክላትን ምግብ እዚህ እያመጣች ትደፋው ነበረ። ድንግጦ እያያን ነበረ። በዚያ በኩል አሲና ያማን ህፃኑን ይዘውት ወደ ኤጄ ክፍል እየመጡ ነበረ። እዛ ጋደማ ደማ አድርገው ታብረ እያጫወቱት ናቸው። መቼስ ህፃኑን እዚህ ስላመጣ ነው ቀራ ይላቸውማ ትለዋለች። ቢላቸውስ እንግዲህ ምን ማድረግ ይቻላል እኛ እንግዲህ የተሻለውን ነገር እያረግን ነው አለበዚ ሌላ ክፍል እኳ የሰጡትም እኮ እያለ ይናገራል። በተለይ ክፍል ባዶ ስለሆነ ችግር እንደሌለው ይነግራታል። ሩያስ ብትሆን ወንድሟን አትፈልገውም ትለዋለች። አይ ሩያ ሩያማ ተቀየረችበት እኮ ብሎ ይነግራታል። ሁለቱም እንዲህ ያሉ ያጫወቱታል። በአንድ በኩል አሲ መጣውኝ ብላ አላዝን ለማናገር ወደ መኝታ ክፍሉ መጣች። አላዝ ቁጭ ብሎ እየጠጣ ነበር። ብርጭቆን ተቀብላ ሰበረችው። አላስ ቀናበል ማውራት ያለብን ነገር አለ እያለችሁ ነበረ። አሁንስ እንደማየ እየሆንሽ ነው። አንቺ እንደማየ እየሆንሽ ነው። ማረገው የምሰራውን ነገር በሙሉ መከታተል ጥሩ አይደለም ይላታል። አንተም እንደ ልጅ እያረገ ታዲያ በልበል። ተነስ፣ ተነስ፣ ተነስ ማውራት አለብን እንሂድ አለችው። እኮ እዚያ ወሪያ ታዲያ የትም ሄድ የለብንም ይላታል። እናውራ እንነጋገር ትለዋለች እኔ መነጋገር ካልፈለግኩስ ስለ ጠጣሁኝ ማውራት አልችልም ይላታል አላዛት ትከራከር በእናት እንውጣ አየር ያስፈልጋል አለችው እምቢ እያላን ነበረ በተለይ ደግሞ እናቴ አትፈቅድልኝም ይላታል እኔ ጠይቃታለሁ ችግር የለም ሂድ ፊትን ታጠብ ልብስህን ቀየር አለችው በአንድ በኩል ጄሶር ቻላን እየጠየቃ ነው ቻላ ምንድነ በፈጣሪ ስም ምንድን እኔ ምንም እየገባሽ እንኳ አይደለም ቻላው ይገባኛል ነገሮች በጣም ጎርተውሻል ቤት ውስጥ እየሆነ ያለው ነገር በጣም የሚያሳዝን ነገር ነው አዎ እንደሚከብድሽ እንዳከበደሽ አውቃለሁ ነገር ግን ደግሞ በህይወት መኖር አለብሻ እያላን ነበረ ጄሶር ትንሽ ጊዜ እፈልጋለሁ ብቼ የመሆንበት አለችው እኮ ያስፈል ያስፈልግሻለል እረዳሻለሁ እኮ ብቻሽን ለመሆን ደግሞ ቢያንስ ደግሞ መብላት አለብሻ ብቻሽን ሆነሽ ራስኩ መብላት እኮ ያስፈልግሻል፣ አባክሽ ብሎ የመጣውን ሀልቫ እያጎረሳ አልነበረም። አጎረሳትና ተቀብላው ልትበላለችና ማልቀስ ጀመረች። እሱ ሀልቫውን እያስቀመጠ እያቀፈ እያባበላ አልነበረም። በሌላ በኩል ነስሊያንና ጉቨን ሳሎን ተቀምጠዋል። ድንገት ኦስማን መጣና ይኸው ሀልቫ ብሎ ጠረጴዛ ላይ አስቀመጠ። ከዛም በኋላ ጉቨን ነስሊያን በቃ ተረጋጊ እያለ ስለ ህፃኑ ሲያወራት ድንገት ደሞዋ ሲት መጣለች። ሴ መጣችው ከኋላ ነበረ ከኋላ መታ። አክስቴ ነስሊያን አላዝ ጋር አብሬ ለውጣ ነበር ወደ ውጪ አለቻት። አይሆንም ስትል ነበር ነስሊሀን አሲ ደግሞ አይ ላናግረው እኮ ነው ምክንያቱም ትንሽ አየር መቀበል አለበት አለቻት አይሆንም አይሆንም በጭራሽ አይሆንም ስራታለች ጉቨን ደግሞ አሲ የሁልሽኝ ልጅ ያመጣሽው ሀሳብ በጣም ቆንጆ ሀሳብ ነው እና አብራችሁ መውጣት ትችላላችሁ በቃ ሂዱና አውሮ እያል ነበር ጉቨን ለምሮ በማያገባ መገባው ትሏለች አሲ ፈጥና ወደ ኋላ ዘየደች ነበረ ነስሊሀን ለምን አተረጋጊም ልታሳብጅኝ እኮ ነው እንዴ ቢያንስ አንድ ጊዜ ልጆቹ እንኳን ትንሽ ቦታ ስጫቸው እንጂ ምን አለበት እዚህ እስር ቤት ተቀምጠው እንደዚህ መሆን አለባቸው እንዴ እያለ እየነገር የነገር አልነበረ ከዛ እሷ እስኪ ተወይም በቃ ተወይም በቃ እያለችው ነበ የነበረ ጉቨን። አሁንም ቢሆን ቆይ አንቺ እንደዚህ ክፉ መሆን አለብሽ እንዴ ነስሊሀን፣ አንቺ እኮ እንደዚህ አይነት ሰው እኮ አይደለሽም እኮ አንቺ እንደዚህ አይነት ማንነት የለሽም አውቅሻለሁ እያለ ነበር ጉቨን። ውጣ ውጣ፣ ሆኑ ትለዋለች ነስሊሀን። ቆይ እንደዛ እኮ አይደለም እያለ ነበረ። ከዛ እሷ ውጣልኝ እያለችው ነው። ምንም ማድረግ አልቻለም፣ ከተቀመጠበት ተነሳ። ከዛ ዝም ብሎ ካያት በኋላ እየወጣ ነበረ። በአንድ በኩል ሩያ ለያማን ሐልቫ ልትሰጠው እየመጣች ነበረ። ከዛ ህፃኑን አየችው። አረባክሽ ቢያንስ ህፃኑን አንድ ጊዜ እንኳን ወንድምሽ እኮ ነው፣ እሱን እንኳን ባታየው እኔን እንኳን ይህኝ እንጂ እያለ ነበር ያማን። ምን እንድል ፈልገህ ነው ትለዋለች እውነቱን እንድትቀበል እየመከራን ነበረ በማንም ሰው መናደድ እኮ ትቼ ያለሽ እኮ ነገር ግን ተመልከቻሁን እዚህ ጋር አንቺ እናትሽ ምን እንዳጠፋሽ ታውቂያለሽ፣ አባትሽ ምን እንዳጠፋ ታውቂያለሽ። ነገር ግን በዚህ ማለት ደግሞ አንቺ ንጹህ ነሽ፣ ምንም የምታውቂው ነገር የለም። ወንድምሽም ቢሆን ልክ እንደዛ ነው። እሱ ምንም የሚያውቀው ነገር የለም። እሱ ምንም ኃጢአት ውስጥ አልገባም። ተመልከቹ እስኪ እያላን ነበረ አየችው አየችውና፣ ለምን ስሙን ከዚህ በኋላ ጃናን ነው ስሙ፣ ከዚህ በኋላ ጃን ነው እያለችው ያማን፣ እያቀፈችው እየሳመችው ነበረ። በሌላ በኩል አሲ አላዘን ልታናገረው በባህር ዳርቻ ተገኝታለች። እሺ፣ ለምንድን ነው እዚህ ያመጣሽኝ? ደግሞ ልትይኝ ነው፣ ግን ማየ እንዴት ፈቀደችልሽ በማለት ጠየቃት። እሷ አልፈቀደችለኝም ጎቨን ነበር የፈቀደልኝ በማለት መለሰችለት። ታዲያ ምንድን ነው ልታናግሪኝ የመጣሽው? እንለያይ ልትይኝ ነው የኔ እናንተ ጉዳይ ዜጋ ያበቃልታል ከዚህ በኋላ ከአንተ ጋር ቀጠለ ምናም ልትይኝ ነው። በነገራችን ላይ እንደውም አንፍደሻል ምልሽ ያው እኛ ህይወት ውስጥ በጣም ብዙ ነገር እየተፈጠረ ነው ያለው። እንዲሁም ሰሞኑ እንደዚህ አይነት ውዥንብር በዛ እንጂ ቀደም ብለሽ ተነግሪኝ ነበር። ይገባኛል አሲ፣ እረዳሻለሁ በቃ እንዲሁም ነገሩን ቀለል አድርጌው እያለን ነበረ። ከዛ እሷ እንደዛረብ ትላለች። ታዲያ ምንድን ነው እያላት አርግዣለሁ አለችው። ደንግጦ እያያን ነበረ ሰራን አሁንም ቢሆን ኤጂ በምናብ ትመጣበታለች። ከእሷ ጋር እየወራ ነበረ። ኤጂ ኤጂን፣ ልጅ አየሽ እቅዴን አየሽው እቅዴ እየሰራ ነው። አሁን ልጅን አስመልጠዋለሁ፣ ልጅን አስመልጠዋለሁ፣ ልጅን ይ እጠፋለሁ፣ የሆነ መንገድ አገኛለሁ፣ ምንም አታስቢ እያላ ነበር። እሷ ደሞ እቅደን እኮ አየነው አባዬ፣ መጀመሪያ እኮ አምነን ነበረ። የአንተ እቅድ ነው የሁሉ ነገር ውስጥ የከተተን ስትለው ኤጂ ዝም በይ ዝም በይ እያል ነበረ። በአንተ ምክንያት ነው እኮ የሞትኩት፣ በአንተ ምክንያት ቤተሰቡ የተበታተነው ስትለው ዝም በይ ዝም በይ እያለ ጆሮን እያያዘ ነበር። አልሞትሽም፣ አልሞትሽም፣ ተመልከቺ ወንድምሽን ይዥው እመጣለሁ፣ እመጣለሁ፣ ምንም እንዳታስብሽ እያለ እያቀ ነበር የሚያቅፈው፣ ግን አየር ነበረ፣ ባዶ ምንም የለም። በአንድ በኩል አሲ ለአላዚ የተፈጠረውን ነገር እያስረዳችሁ ነው። እሷ አላመነም። ዛሬ ቼክ አድርጌ የነበረ ውጤቱ ፖዘቲቭ ነው አለችው። የምርሽን ነው ወይኔ አምላክ፣ የምርሽን ነው የምርሽን ነው ወይኔ አምላክ፣ የአባት ልሆን ነው፣ አባት ልሆን ነው ፈጣሪ ሆይ እያለ መጮ ጀመረ። በባህር ዳርቻ ጫፍ ላይ ቆሞ መጮ ጀመረ። እችን የመሰለች ቆንጆ አግብቼ እኖራለሁ ከዚህ በኋላ ልጅም ትወልልኛለች እያለ የጮኸ ነበረ። በደስታ ቦረቀ። ቦረቀና ወደ እሷ ቀረበ። አሁን ስትነግርኝ እንደዚህ ማለት ነበረብኝ አለ። ይህን ነበር ማለት የነበረብኝ አለ። አዎ እኔ ከልቤ አልነበረም አሲ። ስታስብ ልጅ የምፈልግ ይመስልሻል? እኔ ሌላ ታክላች የምፈልግ ይመስልሻል? ቢያንስ ቢያንስ እኮ እኔ እንደ አባቴ ነኝ እና እንደ አባቴ ደግሞ ክፉ ነኝ። እኔ በጨራሽ ሰው መድድም አልችልም። ተመልከቺ፣ እኔ ለራሴ የህይወቴ የራሴ የቤተሰብ ጣጣ አለብኝ። ድጋሚ ደግሞ ሌላ ቤተሰብ ፈጠሬ ራሴን ማነቅ አልፈልግም አሲ። ለራሴ ያለብኝ ችግር ይበቃኛል፣ ሌላ ችግር አልፈልግም። እያለ ነበር። ድንግጣ እያየችው ነው። ከዛም በኋላ እና ምር የምፈልግ አለችው። እኔ የምፈልግ የለሽ አሲ፣ አሲ እንድጠኝ ነው የምፈልገው። በቃ ይህ ልጅ አሶ ገጆ ልልሽ ይችላለሁ። ከዛም ሁልጭ አድርገሽ ትጠኛለሽ፣ ከልብሽ ታወጭኛለሽ። ሁሉም ነገር ይበቃል ማለት ነው። ሌላ ምንም የሚያገባኝ ነገር የለም ይላታል። ይህን ጊዜ እንደዚህ ካረኩኝ እጠላ አለው አለችው። ጤኝ እንድጠኝ ነው ምፈልገው እያላት ወደሷ ተጠጋ። አሴ ይሄ ትክክለኛው ነገር ነው ምክንያቱም ይህንና ንች ግንኙነት ምን ህይወት ሊኖረ አይችልም እያላት መኪና ውስጥ ሊገባ ነው። እሽት ነው የምትሄደው ለምሮ የምትፈራው ቆይ እያለችው መኪና ውስጥ ገባ። ወደው ጥሏት እየሄደ ነበር። ፈሪነ ብላ ስትጨው ነበረ። እያለቀሰች ከማይሆን ነገር ጋር እያጋፈጣት ነበረ። አሴ የማትፈልገውን ነገር ልታደርግ ነው። በሌላ በኩል ያማንና ሩያ አብረው ህፃኑ ጃንን እያጫወቱት ናቸው። የሆነ ጨርቁ ስከታውት እሱን በማጫወት ተጠመዱ። ጄሱርም ቢሆን ቻላን ለቅሶ አስለቅሶ አሁን እሷ ተረጋግታ እንቅልፍ እንድተኛ ትቷታል። ዞር ብሎ እያያን ነበረ። በሌላ በኩል ደግሞ አሰ ሆስፒታል መጣች። ልጇን ለማስወረድ ተስፋ ቆርጣለች። አላዝ እየተመለሰ ነው ያለው። ወደ ውስጥ እየገባች ነበር እሷ። ጉቨንም ቢሆን የሆነ ቦታ ቁጭ ብሎ እያሰበ ነበረ። ወደ ነስሊሀን ይደውልላታል። ነስሊሀን ቤቷን ያለችው ስልኩን አየችው፣ እየዘጋችው ነበረ። ማንሳት አልፈለገችም። ሰዓቱ ሄደ፣ መሽቷል። ሰራናውንም ቢሆን እዛው በታች ክፍል ውስጥ ነው ያለው። እንደፈለገ ምግብ ይበላል። እዛው የቁም እስረኛ ሆኗል። ብዙም ነፃነቱ አልተገደበም፣ እንደፈለገ ይንቀሳቀሳል። እዛም በኋላ አሁን ደግሞ ብዙ ነገር እያስታውሰ ነበር። እግሩን ሰቅሎ እራቱን በልቶ ጠገብ ብሎ ጋደም ብሎ ነበር በጀርባው። ማታ ላይ አሳቻ ሳጠብቆ ልጁን እንደሚወስድ ይጠበቃል። በጣም በጣም ብዙ ነገር ነው ያቀነባበረው። አላስ ደግሞ ወደ ቤት እየተመለሰ ነው። ቤት ጋ መጣና መኪናውን አቆመ። በውጭ በኩል ግቢው ሲገባ አቁሞ ለደቂቃዎች አሰባሰበና ቀጥታ መኪናውን እያሽከረከረ ቤቱን አልፎ እየሄደ ነበረ። ሰራን ደግሞ እኩለ ሌሊት አካባቢ ላይ በቃውን ይተኛሉ ይተኛሉ። ልጄንማ በዚህ መንገድ አልተወም፣ ልጄን አድኗዋለሁ እያለ ቢላዋ ያዘና ወደ ዋናው ክፍል ሊመጣ ነበረ። ድንገት ነስሊሀን መጣች። ነስሊሀን የመጣችው የሆነ ነገር ፈልጋ ነበረ። ወረደችና አንዳንድ ነገር እየፈለገች ነው። ከካርቶን ውስጥ የሆነ ነገር እየወሰደች ነው። ከዛ ሰርሀን ድምፅ አሰማ። ነስሊሀን ማን ነው ብላ እየተጣራች ድምፅ ወደ ሰማችበት ቦታ መጣች። ሰርሀን በፍጥነት ነበር እየተደበቀው። እዚህ ጋር ድምፅ ካሰማ ታየዋለች። ከዛ እሱ ጥሩ ቦታ ነበር የተደበቀው፣ በጭራሽ ልታየው የማትችለው ልታስተውለው የማትችለው ቦታ። ከዛም በኋላ የምትፈልገውን ነገር ይዛ ሄደች። እሱ ሊከተላት ነው። ነገር ግን ነስሊሀን የሆነ ህጻናት ተከታታያ የኤሌክትሪክ መሳሪያ ነበር ይዛ የመጣችው ማይክራፎን። በቀጥታ ህፃኑ የሚተኛበት ክፍል ነበር ያስቀምጠችው። ይህም ያማንና ሩያ ህፃኑን አቅፈውት ነበር ለሁለት ጋደም ያሉት፣ እሱን መሀላቸው አስተኝተውት። እሷ አየንን ማይክራፎን እዛ ክፍል ሶኬት ሰክታ ካስቀምጠች በኋላ ስፒከሩን ደግሞ ወደ ራሷ መኝታ ክፍል ይዛ እየሄደች ነበረ፣ ድንገት ህፃኑ ሲያለቅስ እንድትሰማ። አላዝ ደግሞ ማታ ላይ የመጣው ወደነ የድሮ ያማን ቤን ነበረ። አሲ ዛውናት ያለችው ከመኪና ወረደና በራንኳኳ በራንኳክቶ፣ ከፈተችለት። እንደ ከፈተችለት ምን ፈለግ ካለችው አሲ አሲየት እንደሚሄድ አላቅም ግራ ግብት ብሎኛል። ይሄ ነገር ማድረግ አልችልም። አሲ አሲ ጨንቆኛ ነው የመጣው ይኸውልሽ፣ በቃ ከፈለግሽ እዚህ እሆናለሁ፣ ከፈለግሽ አብረን እንሆናለን ሲላል ነበረ። ከዚህ በኋላ ልጅ የሚባል ነገር የለም ለሱ ብናል ነበረ። እንደዛ ስትሆን የነበረው አለችው። ማለት እንዴት እንዴት አልገባኝም ሲላል ነበረ። ምክንያቱም ልጅ ወጥተዋላ ልጁን አስወግጀዋል አልከኝ፣ አስወግጀዋለሁ ስትል ነበረ። እንዲህ ሊሆን ይችላል። አይሆንም፣ አይሆንም፣ አውቀሽ ነው አውቀሽ ነው፣ እየዋሸሽ ነው ሲላል ነበረ። አንተ ጅል መስላለሁ እንዲ አላዝ፣ አላዝ ሞኛ አረከኝ። ይኸውልህ፣ ማንንም ሰው በህይወት ዘመን ያመኝ አላቅም ነበረ። አሁን ግን እኔ አንተን አመንኩ። ከዛ በኋላ የሚገባኝን ዋጋ ሰጠኝ፣ የዋጋይን ሰጠኝ። አመሰግናለሁ። ስማ ገቢ እንድደርስም አልፈልግም ዞር በለልኝ በቃ አለችው። በሩን ዘጋችበት ውስጥ ገባች በሩን ተደግፋ ቁጭ ብላ እያለቀሰች ነው። አላዘም እዛው ቁጭ ብሎ እያለቀሰ ነበረ። ሰርሀን አሁን በጁ ቢላውን እንደያዘ ልጄን ማስመለጥ አለብኝ ልጄን ወስደዋለሁ እያለ ብዙ ብዙ ዛተ፣ ብዙ ብዙ እያመነታ ነበረ። ከዛ ኤጂያውንም እየታየችው በተደጋጋሚ ተው ይቅርብ እያለችው ነው። እሱ ግን ወጣ ወደ ዋናው ሳሎን እየመጣ ነው። ቢላውን እንደያዘ በቀጥታ የመጣው ወደ ነስሊያን መኝታ ክፍል ነበረ። ነስሊያንን አያት አያትና ጸጉሯን በጁ ከነካ በኋላ መኝታ ክፍሏን ዘግቶ ይሄድ ነበረ። አሁን ደሞ የመጣው ወደ ነ ነበረ ቻላን ተኝታ ያት ጄሱር ወንበር ላይ ተኝተዋል። በጥንቃቄ ካየ በኋላ ቀጥታ የመጣው እና ያማኑ ወደተኙበት ወደ ድሮ የኤጄ ማኝታ ክፍል ነበረ። ሕፃኑን አየውና ከዛም በኋላ ሊወስደው ነው። በድንገት ነስሊሀንን የሚያስፈራ ህልም እያየች ነው። ሸብንም ድንገት ፊቷ መጣች። ነስሊሀን፣ ነስሊሀን ልጄን አደራ ብዬሽ ነበር፣ አደራ ብዬሽ ነበር። ሰራን የሚባል ሰይጣን ልጅን አጠገብ እንዳይደርስ አስጠንቅቀሽ ነበረ። ተዘናግተሻል! ተነሽ፣ ተነሽ፣ ተነሽ! ስትራን ነበር። ነስሊሀን ድንገት ከእንቅልፏ ስትባንን ቅድም ባመጣችው ስፒከር የሕፃኑ ድምጽ ሲያለቅስ እየሰማች ነበረ። ከዛም በኋላ ወደ ውስጥ ገባች ወደ ባኞ ቤት ሰራን እያወራ ነበር። የኔ ልጅ መጣውለ ለወስድ ነው አይዞ አትፍራኝ እያለ ነበረ። ድንገት ነስሊያን ስትመለስ የሰራንን ድምፅ ሰማቸው። ቶሎ ብላ የሆነ ጭንቅላቱ ልትመታው የሆን ነገር ይዛ እየመጣች ነበር። የያዘችው ነገር ግን ይህን ያል ከባድ አይደለም ቀለል ያለ ነገር ነበረ። ስሜት የሰሆነችና ስለፈራች ሰራን ህጻኑን አቅፎት ነበረ። እንዳቀፋው ከጀርባ መታችና መታቸው። ከዛ እሱ ነስሊያን ምን እያረክሽ ነው? ምን እያረክሽን ይላታል። እሷ መታቀፊውን ተቀበለችው። እንዳትጠጋኝ፣ እንዳትጠጋኝ ብላ የማንን እየጮች ተጣራች። የማን የሚገርም እንቅልፍ ውስጥ ነው ያለው። ያማንን አሩያ ብትጮ ብትጮ በጭራሽ ከእንቅልፋቸው እየ ተነስቶ አልነበረም። ከዛም በኋላ ሰራንም ቢሆን ማሾፍ ጀመረ። የአማናሊ ተነስ ተነስ ነስሊያን እናት እየጠራቸ ነው ተነስ ብሎ ያሾፍበታል። ምንድነው ምን አርጋቸው ነው ለምሮ ዛሬ እንደዚህ እንቅልፍ ላይ ወደቁት ትላለች። እንዳለ ጥበቆቹን ጨምሮ ሁሉም ሰው እንቅልፍ ላይ ነው። እዚ ቤት ውስጥ ያልተኛቸው ነስሊያን ብቻ ናት። ሁሉም ሀልቫውን የበለው በሙሉ ኃይለኛ እንቅልፍ ውስጥ ገብተዋል። ሰራን ያረገውን ነገር እየነገራን ነው። ድንገት ቀን ላይ ነበረ ሀልቫው ኬችን ውስጥ እየተሰራ እያለ የመጣው የእንቅልፍ መድኃኒት እየጨምረበት እንደሚተኙ እርግጠኛ ነው። ከዛም በኋላ ተደብቆ ነገሮችን ሲመለከት ነበረ። አሁን እልም ያለ እንቅልፍ ውስጥ እንደሚርቅ ይታወቃል። የህፃን ልጅ ማቀፈውን ይዞ ከነሕፃኑ ይዞ ሲራመድ ነስሊሀን ኋላ እየተከተለች ነበረ። እንዳትጠገኝ ዞር በይ ዞር በይ ይላታል። እሷ ደግሞ እየጮኸች ነበረ፣ ያማን እያለች እየተጣራች። ያማን እንደምንም ብሎ ሊነሳ በጣም እየታገለ ነበረ። ኃይለኛ እንቅልፍ ውስጥ ወድቋል። ነስሊሀን ሰራንን ሕፃኑን እንዳያስደው እንዳያስተው እየታገለች ነበረ። ብትታገለው ብትታገለው በጭራሽ እሺ ሊላት አልቻለም። በአቅም ከሷ በለጠ። ደረጃው ጋር ደረሱ። አሁንም እየታገለች ነበረ። ስትታገለው ድንገት ያልተጠበቀ ነገር ተፈጠረ። የገፈተራት ሲገፈተራት፣ ከደረጃው ላይ ተንደባለለች። እሱ ሕፃኑን ይዞ በቀጥታ ከቤት እየወጣ ነው ያለው። በቀጥታ ወደ መኪናው እየገባ ነው። ያማ ድንገት እየተነሳ ነበረ። እየተነሳ እየመጣ የሆነ ድምጽ እየሰማ ነበረ። ድምጽ ወደተሰማበት ቦታ እየመጣ ነው። ሲመጣ እናቱን ከደረጃ ላይ ተንደባላ ወርቃ ጫፍ ላይ እያገኛል ነበረ። እማዬ ማዬ እማዬ እያለ ወደ ሷ እየጠጋ ነበረ። ወደ መኝታ ክፍል ተመለሰ። ሲመለስ ሕፃኑ ጃን የለም የት ሄደ እያለ እየፈለገው ነበረ። በውጭ በኩል የሆነ ሰው እንደወጣ ግልጽ ነው። ቶሎ ተከትሎት ወጣ። ሲወጣ ሰርሀን ቶሎ ብሎ መኪና ውስጥ ሊገባ እየሞከረ አገኘው። ሰራንን ሲያገኘው ያማን እዚህ ጋ አቅም እያነሰው ነበረ። ቢያንስ ሰራንን ለመምታት መሰንዘር እስከሚከብደው ድረስ ሰራን እያሾፈበት ነበረ። ህፃኑን መኪና ውስጥ ያስገባና ያማን አለ መጣ። ምን ልትሆኑ እስኪ እስኪ ምን ልታደርግ ነው አያ ያለው፣ እስኪ ምን እንደምታደረግ ይሏል። ያማን ሊመታው ሊሰነዘር ነበረ። ሰራን ደሞ ይስቅበታል። ያማን አለ እንዴ መማታት እንዳለብ ጠፋብህ እንዴ ጠፋብህ እንዴ እያሉ ነበር። ያማን ሰነዝራሉ ብሎ መኪናውን በእጁ እየመታ እጁን እያመመው ነበር። ስማ ልጄን ማንም ከኔ ንጥቅብኝም እሺ፣ ልጄ የኔ ልጅ ነው። ልጄ የኔ የራሴ ልጅ ነው። ወደድክም ጠላ ማንም ሰው ከኔ ማንም ሊወስድብኝ አይችልም ብሎ ያማንን አለን አነ እያነቀው ነበር። ያማን ተንበረከከ፣ አቅም አነሰው። እንኳን ሰራን ልታገለው ቀርቶ ራሱ ማስመለጥ እንኳን አቃተው። እንዲህ አብሮት እየታገለው እያለ ነበረ። በድንገት ከኋላ የተተኮሰው ሰራንን ከጀርባ እየሆነ ሰው መጥቶ በጀርባው በኩል ሁለት ጊዜ በጥይት እየመታው ነበረ። ሰራን እዛ በሁለት ጥይት ቆሳስሎ በጀርባው ተንደባሎ ወደቀ። ያማንን ቢሆን በጎን ወድቋል። ወድቆ አይኑን ገልጦ እየተመለከተ ነበረ። ሲመለከት ሰራን ቆስሏል፣ ሊሞት እያጣጣረ ነበረ። ይህን ጊዜ ያማን ከወደቀበት ተነሳ። ተነሳና ፊት ለፊት የሚሆነውን ምንድን ነው የሆነው ምንድን ነው የሆነው እኔ አላምንም እኔ አላምንም እያል ነበረ እንባ እየተናነቀው ክቡራን ተመልካቾች ስውር እጅ ድራማ የመጀመሪያው ምዕራፍ በዚሁ ተጠናቋል ውድ ተመልካቾች ስውር እጅ ድራማ ምዕራፍ ሁለት ቀጣዩ ምዕራፍ በጣም አጭር ነው እንደ ምዕራፍ ብዙ ረጅም አይሆንም ይህን ድራማ ልናጠናቅቅ በጣም የተወሰኑ ክፍሎች ብቻ ናቸው የሚቀሩን ምዕራፍ አንድን እንዴት ተመለከታችሁት ይህን ድራማ ዘውትር የመጣችሁ በቅጠል ቲቪ የዩቲዩብ ቻናል ስትከታተሉ የቆያችሁ ውድ ተመልካቾች ከልብ ከልብ አመሰግናለሁ ዘውድ የተሰኘው ድራማ አሁንም ቢሆን በተመሳሳይ አቀራረብ ወደ እናንተ መቀ ማቅረቡን ይቀጥላል። ክቡራን ተመልካቾች በቅመም ስቶሪ ሌላኛው ቻናላችን ደግሞ መርማሪው፣ እንዲሁም ሌሎች አስገራሚ ደስ ደስ የሚሉ አጫጭር የቱርክ ድራማዎች ወደ እናንተ ይደርሳሉ። እዛም ሄዳችሁ ባገኛችሁት ጊዜ ገብታችሁ ፈታ ዘና እንድትሉ እጋብዛለሁ፣ ጠይቃለሁ። ከመጀመሪያ እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰውር ድራማ ምዕራፍ ሁለት በቀጣይ ቀን በዚሁ አቀራረብ የሚጀመር ይሆናል። በቀጣይ ባዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።